በአዲስ ሚዲያ ኔትወርክ አማካኝነት የተዘጋጀ የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እሺ ተማሪዎች እኔ መምህር ሶፎንያስ መልካሙ እባላለሁ። ብዙ ጊዜ ተገናኝተናል። ዛሬም ደግሞ ትምህርታችንን እንቀጥላለን። በባለፈው ትምህርታችን ሙሉ ቁጥር በሚል ርዕስ ስር በጣም ብዙ አይነት ትምህርቶችን ለማየት ሞክረናል። ማቅ አቅራብ አይተናል። አደን ሙሉ ቁጥሮችን መቁጠር አይተናል። በጣም ብዙ አይነት ትምህርቶችን አብረን አሳልፈናል። ዛሬ ደግሞ በአዲስ ርዕስ አብረን እንሄዳለን። እስከ አንድ ሚሊየን ያሉ ሙሉ ቁጥሮችን ሙሉ ቁጥሮችን መደመር አብረን እናያለን ማለት ነው። ስለዚህ በዚህ ርዕሳችን እስከ አንድ ሚሊየን ድረስ ያሉ ሙሉ ቁጥሮችን በቀላሉ እንዴት መደመር እንደምንችል አብረን የምናይበት የክፍል ጊዜያችን ይሆናል ማለት ነው። ስለዚህ ተማሪዎች ወደ ዛሬው ርዕሳችን እስከ መሄዳችን በፊት በትምህርታችን ማብቂያ እስከ አንድ ሚሊዮን ያሉ ሙሉ ቁጥሮችን በቀላሉ ምንም ሳትቸገሩ መደመር ትችላላችሁ ማለት ነው። ስለዚህ ትምህርታችንን ደግሞ ይሄ ነገር እንዲሆን ደግሞ ትምህርታችንን አብረን መከታተል በጣም ያስፈልገናል ማለት ነው። ስለዚህ ወደ ትምህርታችን ስንሄድ አራቱን የሂሳብ ስሌቶች መጀመሪያ ማየት ያስፈልጋል። አራት የሂሳብ ስሌቶች አሉ። የሂሳብ ስሌቶች እንደምታውቋቸው በጣም ባለሙሉ ተስፋ ነኝ። ምን ምንድን ናቸው? ትክክል መደመር መቀነስ ማባዛትና ማካፈል ናቸው። ስለዚህ እነዚህ አራቱ የሂሳብ ስሌቶች በሂሳብ ውስጥ በጣም ትልቅ ቦታ ያላቸው የሂሳብ ስሌቶች ናቸው። ስለዚህ አራቱ የሂሳብ ስሌቶች ስትባሉ ማን ማን ነው የምትሉት? መደመር፣ መቀነስ፣ ማባዛትና ማካፈል። ስለዚህ ዛሬ ግን የምናየው ከነዚህ ከአራቱ የሂሳብ ስሌቶች አንዱ የሆነውን መደመርን ይሆናል ማለት ነው። ስለዚህ ሙሉ ቁጥሮችን እንዴት በቀላሉ መደመር እንደምንችል ዛሬ በሚኖረን የትምህርት ክፍለ ጊዜ አብረን የምናይበት ጊዜያችን ይሆናል። ስለዚህ አብረን ለመደመር አንደኛው የመደመሪያ ስልት የምናየው ዛሬ ቁጥሮችን በቁጥር ቤት ዋጋቸው በማስቀመጥ መደመር የሚል አብረን እናያለን። በማስቀመጥ መደመር። ስለዚህ ቁጥሮችን በቁጥር ቤት ዋጋቸው በማስቀመጥ አብረን እናያለን። ስለዚህ የቁጥር ቤት ዋጋ ከዚህ በፊት እንደ ቆጠር ነው ነው፣ ትዝ ይላችሁ እንደሆነ በትምህርታችን የቁጥር ቤት ዋጋን ስንማር የቁጥር ቤት ዋጋዎችን ከቀኝ ወደ ግራ ወይ ደግሞ ከመጨረሻ ጀምረ መቁጠር እንደምንችል አይተን ነበረ። በእነዚህም መካከል የሰየምናቸው ማንማን ማን ብለን ነበረ? የአንድ ቤት አዎ፣ የአስር ቤት፣ የመቶ ቤት፣ የሺ ቤት፣ የአስር ሺ ቤት፣ የመቶ ሺ ቤት እና የአንድ ሚሊየን ቤት ብለን እንደምንጠራ በሂሳብኛ እንደዚህ ተብሎ እንደሚጠራ አብረን ለማየት ሞክረን ነበረ። ስለዚህ በቁጥር ቤት ዋጋቸው በማስቀመጥ መደመር የሚል አብረን እናያለን። ስለዚህ ማስታወሻ ይኖረናል። ማስታወሻችንን አብረን ለማየት ያክል ሙሉ ቁጥሮችን ሙሉ ቁጥሮችን ለመደመር የተሰጠንን ቁጥር የተሰጠንን ቁጥር በየቤት ዋጋቸው ቁልቁል ቁልቁል በማስቀመጥ በማስቀመጥ በማስቀመጥ ማለትም ከቀኝ ወደ ግራ ከቀኝ በመጀመር ወደ ግራ በመሄድ ደመሩ ውጤቱን ማስቀመጥ። እሺ ተማሪዎች፣ ምን ነው የሚለው ሙሉ ቁጥሮችን ለመደመር የተሰጠንን ቁጥር በየቤት ዋጋቸው ቁልቁል ማስቀመጥ ማለትም፣ ከዛ በኋላ ደግሞ ከቀኝ ወደ ግራ በመሄድ አስተውሉ ከቀኝ ወደ ግራ በመሄድ በቁጥር ቤት ዋጋቸው በማስቀመጥ እየደመሩ ውጤቱን ማስቀመጥ ውጤቱን እንድናገኝ የሚረዳን መንገድ ነው። ለምሳሌ ምሳሌዎችን እስቲ ለማየት እንሞክር። ለምሳሌ የሚከተሉትን የሚከተሉትን ሙሉ ቁጥሮች ቁጥሮች በቁጥር ቤት በማስቀመጥ በማስቀመጥ ደምሩ የሚል ጥያቄ ብንጠየቅ የተሰጠን የመጀመሪያው ቁጥር ሁለት ሲደመር ለአስራ ሁለት ይሰጠን የተሰጠን የሆሄ ብዛት የአንደኛው ሶስት ሆሄ አንድ ሁለት ሶስት ሆሄዎች ይኖሩታል። ሁለተኛው ደግሞ ሁለት ሆሄዎች የተሰጡን። ሁለቱን ስሩ ብንባል መጀመሪያ የምናደርገው በቁጥር ቤት ዋጋቸው ቁልቁል ማስቀመጥ ነው። ስለዚህ የመጀመሪያውን ቁጥር እንጽፋለን ሁለት መቶ ሀያ አራት ስለዚህ የአንድ ቤት ዋጋው ሁለት ነው። የአንድ ቤት ዋጋው ሁለት ነው። የአስር ቤት ዋጋው አንድ ነው። የአስር ቤት ዋጋው ደግሞ እዚኛው ላይ ደግሞ ሁለት ነው። ስለዚህ በዚህ መልኩ ስናስቀምጠው የአንድ ቤት ዋጋውን በአንድ ቤት ዋጋው ትክክል ቀጥታ በማድረግ ከዛ በኋላ የአንድ ቤት ዋጋው የአስር ቤት ዋጋው ደግሞ አንድ ስለሆነ አንድን ደግሞ በአስር ቤት ዋጋው ትክክል በማስቀመጥ የመቶ ቤት ዋጋ ስለሌለው የመቶ ቤት ዋጋውን ክፍት ማድረግ ስለዚህ የሂሳብ ስሌታችንን እናስቀምጣለን። ሁለት መቶ ሀያ አራት ስለዚህ በዚህ መልኩ ስናደርግ በየቤት ዋጋቸው ነው እያወረድን የምንሰራው ስለዚህ አራት ሲደመር ሁለት። በዚህ መሰረት የአንድ ቤት ዋጋው አራት ሲደመር ሁለት፣ የአስር ቤት ዋጋው ደግሞ ሁለት ሲደመር አንድ ይሆናል ማለት ነው። ስለዚህ አራት ሲደመር ሁለት ስንት ነው ተማሪዎች? ስድስት። በጣም ጥሩ። እዚህ ሁለት ሲደመር አንድ ደግሞ ሶስት ይሆናል። እዚህ ጋር በምንመለከትበት ጊዜ የመቶ ቤት ዋጋው ሁለት ሆኖ፣ ከስር ግን የተሰጠን ሙሉ ቁጥር ላይ የመቶ ቤት ዋጋ የለውም ስለዚህ ቀጥታ የመቶ ቤት ዋጋው ይወርዳል ማለት ነው። እዚህ በሚወርድበት ጊዜ ሁለት ወደ ታች ትወርዳለች። ስለዚህ መልሳችን ስንት ይሆናል ማለት ነው? ሁለት መቶ ሰላሳ ስድስት ይሆናል ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ መደመር እንደምንችል እናያለን። እስቲ ተጨማሪ ምሳሌዎችን አብረን እኔ ሁለተኛ ምሳሌ ብናይ ስድስት ሺ ሰባት መቶ ሰማንያ አራት ሲደመር ለአንድ ሺ ሁለት መቶ አስራ አንድ ተሰጠ። ያለ አለኝታ መደመር ይባላል። ይሄ ያለ አለኝታ ያለ አለኝታ መደመር ነው ይሄ። ስለዚህ አለኝታ አለኝ እያለን የማንደምርበት ይሄኛው ቀጥታ የምንደምርበት ሁኔታ ነው ማለት ነው። ስለዚህ በዚህ መልኩ የመጀመሪያ የምናደርገው በቁጥር ቤት ዋጋቸው ማስቀመጥ ነው። ስለዚህ በዚህ መልኩ መፍትሔ ስንሰራለት በቁጥር ቤት ዋጋቸው ማስቀመጥ ነው። ስለዚህ መጀመሪያ ሙሉ ቁጥሮቹን እናስቀምጥና የአንድ ቤት ዋጋው አራትና አንድ ነው። ስለዚህ በአራት ስር የምናስቀምጠው አንድ ቁጥርን ይሆናል። በጣም ቀጥታ መሆን አለበት በየቁጥር ቤት ዋጋቸው። ስለዚህ በመቀጠል ደግሞ የአስር ቤት ዋጋው ላይ ስምንትና አንድን ነው የምናገኘው፣ በስምንት ስር አንድን እንጽፋለን። በመቀጠል የመቶ ቤት ዋጋው ሰባት ነው፣ ዚህኛው ላይ ደግሞ ሁለት ነው። ስለዚህ በሰባት ስር ሁለትን እናስቀምጣለን። በመጨረሻም የሺ ቤት ዋጋው ላይ ስድስትና አንድን እናገኛለን። ስለዚህ በስድስት ስር ደግሞ የምናደርገው አንድን ይሆናል ማለት ነው። ስለዚህ መደመር እናረጋለን ማለት ነው። ስለዚህ አሁን መደመር እንችላለን ማለት ነው። በየቁጥር ቤት ዋጋቸው በዚህ መሰረት አራትን ከአንድ ጋር ነው የምንደምረው። ስምንትን ሲደመር አንድ፣ አሁንም ሰባት ሲደመር ከሁለት ጋር፣ ስድስት ሲደመር ደግሞ ከአንድ ጋር ይሆናል ማለት ነው። ስለዚህ እነዚህ ውጤቶቹን በመደመር የምናገኘው ውጤት መልሱን ይሰጠናል ማለት ነው። ስለዚህ አራት ሲደመር አንድ ትክክል ናችሁ፣ አምስት ይሆናል። ስምንት ሲደመር አንድ ዘጠኝ ይሆናል። ሰባት ሲደመር ሁለት አሁንም ዘጠኝ ይሆናል። ስድስት ሲደመር አንድ ሰባት ይሆናል። ስለዚህ በዚህ መልኩ ሰባት ሺህ ዘጠኝ መቶ ዘጠና አምስት የሚል ውጤትን ይሰጠናል ማለት ነው። ስለዚህ ተማሪዎች ሙሉ ቁጥሮችን ለመደመር ያላለኝታ ለመደመር ካሰብን መጀመሪያ የሚገባን አንዱ የመደመሪያ መንገድ ወይም ደግሞ ስልት ሆኖ የምናገኘው በየቁጥር ቤት ዋጋቸው ሙሉ ቁጥሮቹን በማስቀመጥ በቀላሉ ቁጥሮቹን መደመር እንደምንችል የምናይበት መንገድ ነው። በጣም ጥሩ። ለዚህ እስቲ ደግሞ አሁን በአለኝታ ደግሞ እንዴት መደመር ደግሞ እንደምንችል አብረን እናያለን። አሁን ደግሞ በአለኝታ ሙሉ ቁጥሮችን ሙሉ ቁጥሮችን መደምር ተማሪዎች ከእኔ ጋር እንደሆናችሁ ያለ ሙሉ ተስፋ ነኝ የተከታተላችሁኝ እንደሆነ። ስለዚህ አሁንም ቀጥለን ደግሞ አብረን እናያለን ማለት ነው ሙሉ ቁጥሮችን ባለኝ ታስንደምር ደግሞ ማስታወሻችን የሚል ይሆናል ሙሉ ቁጥሮችን በቁልቁል ወይም በቁጥር ቤት ዋጋቸው በማስቀመጥ በማስቀመጥ በየቤታቸው በመደመር የምናገኘው ውጤት ባለ ሁለት ሆሄ ሲሆን የአንድ ቤቱን ዋጋ ዋጋውን በመጻፍ የአስር ቤት ዋጋውን የአስር ቤት ዋጋውን ማስቀመጥ በመቀጠልም ቀጣይ ደምረን የምናገኘው ውጤት ላይ ውጤት ላይ መደመር። ስለዚህ ይሄ ደግሞ በአለኝታ ምንደምረው ደግሞ ያለ አለኝታ ከምንደምረው የሚለወጥበት ምክንያት ሙሉ ቁጥሮችን በቁልቁል ወይም በቁጥር ቤት ዋጋቸው በማስቀመጥ በየቤታቸው በመደመር የምናገኘውን ውጤት ባለ ሁለት ሲሆን ወይም ደግሞ በቁጥር ቤት ዋጋቸው ስንደምራቸው በምሳሌ ማብረን እናያለን። በምንደምርበት ጊዜ ቁጥሮቹ የምናገኘው ውጤት ባለ ሁለት ሆሄ ከሆኑ፣ ሆሄ ማለት ታስታውሳላችሁ ተማሪዎች፣ የቁጥሮቹ ብዛት ማለት ነው። ሁለት በሚሆንበት ጊዜ በቀላሉ የአንድ ቤት ዋጋውን በመጻፍ የአስር ቤት ዋጋውን ማስቀመጥ ነው። ስለዚህ የአስር ቤት ዋጋውን ማስቀመጥ በመቀጠልም ቀጣይ ደምረን የምናገኘው ውጤት ላይ እሱ ላይ ደግሞ መደመር ወይም ደግሞ መጨመር ይሆናል ማለት ነው። እስቲ አንድ ምሳሌን አብረን ለማየት እንሞክር። ለምሳሌ ለምሳሌ የሚከተሉትን ሙሉ ቁጥሮች በአለኝታ ደምሩ። ለምሳሌ ይሄ ጥያቄ ቢሰጠና የመጀመሪያው ጥያቄ 7651 ሲደመር 2819። ለምሳሌ ይህንን የተሰጡንን ሁለት ሙሉ ቁጥሮች እንዴት በቀላሉ መደመር እንደምንችል አብረን እስቲ መፍትሄ መፍትሄውን በምናይበት ጊዜ መጀመሪያ የምናደርገው እንዳትሸወዱ፣ እንዳትሳሳቱ በጣም በማስተዋል ማየት ያለባችሁ፣ መጀመሪያ የምናደርገው ሙሉ ቁጥሮቹን በቁጥር ቤት ዋጋቸው ትክክል ማስቀመጥ ቅድሚያ ስራችን ነው። 7651 ለዚህ በቁጥር ቤት ዋጋቸው ስናስቀምጥ 2819። ስለዚህ ሁሉንም አይታችኋቸው ከሆነ የአንድ ቤቱን በአንድ ቤት ዋጋው፣ የአስር ቤት ዋጋውን በአስር ቤት፣ የመቶ ቤቱን፣ የሺ ቤቱን ካስቀመጥም በኋላ መደመር ነው። ስለዚህ አሁን ስናይ አንድ ሲደመር ዘጠኝ። በዚህ መሰረት የምናገኘው አንድን ከዘጠኝ ጋር ነው የምንደምረው። እሺ የአስር ቤት ዋጋው አምስትን ከአንድ ጋር ነው፣ ስድስትን ሲደመር ከስምንት ጋር ነው፣ ሰባት ደግሞ ከሁለት ጋር ነው የተሰጠን ማለት ነው። በዚህ መሰረት ስለዚህ አንድ ሲደመር ዘጠኝ አስር ይሆናል። አስር ደግሞ ባለ ሁለት ሆሄ ነው። ማስታወሻችን ላይ ያስተውላችሁ ከሆነ ሁለት ሆሄ የያዙ ሙሉ ቁጥሮችን በሚመጡብን ጊዜ ውጤታችን የአንድ ቤት ዋጋውን በመጻፍ የአስር ቤት ዋጋውን እንይዘዋለን፣ ወይም ደግሞ አለኝ ብለን እናስቀምጣለን። ያ ማለት በዚህ መሰረት ዜሮ የአንድ ቤት አንድ ደግሞ የአስር ቤት ዋጋ ነው። ስለዚህ አንድ ሲደመር ዘጠኝ አስር ስለሆነ ዜሮን ጽፈን ምን እንላለን? አንድ አለኝ እንላለን፣ ወይም ደግሞ በሚቀጥለው የአስር ቤት ዋጋው ላይ ሲደመር አንድ እንላለን ማለት ነው። ስለዚህ አንድ ሲደመር አምስት ስድስት ይሆናል። ስለዚህ ስድስት ሲደመር አንድ ሰባት ይሆናል። በጣም ጥሩ። ስድስት ሲደመር ስምንት አስራ አራት አሁንም በደንብ አስተውሉ። አስራ አራት ሲሆን ባለ ሁለት ውሄ ይሆናል። ስለዚህ የአንድ ቤት ዋጋውን እንጽፏለን፣ አንዱን ደግሞ አለኝ ብለን እናስቀምጣለን ማለት ነው። ስለዚህ ስድስት ሲደመር ስምንት ስንት ነው ማለት ነው? አስራ አራት አራትን ጽፌ አንድ አለኝ ብለን ቀጣዩ ሙሉ ቁጥር ላይ እናስቀምጠዋለን። ስለዚህ ሰባት ሲደመር አንድ ስምንት፣ ስምንት ሲደመር ሁለት ደግሞ ስንት ይሆናል? አስር ይሆናል ማለት ነው። ስለዚህ በዚህ መልኩ አስር ሺህ አራት መቶ ሰባ የሚል ሙሉ ቁጥርን ወይም ደግሞ ውጤትን ማግኘት እንችላለን ማለት ነው። እስኪ አንድ ምሳሌን ጨምረን እንስራና የቤት ስራ ሰጥቻችሁ የዛሬ ትምህርታችንን በዚህ እናገባድዳለን። እሺ በደንብ ተከታተሉኝ። አሁንም ለምሳሌ እያየን ያለነው በአል ባለኝታ መደመር ነው። ለዚህ ባለኝታ ስንደምር ለምሳሌ ምሳሌ ሁለት ብናይ ምሳሌ ሁለት ላይ በእንደዚህ አይነት መልኩ ጥያቄ ብንጠየቅ ሰባት ሺህ ስምንት መቶ ዘጠና ሰባት ሲደመር ለአራት ሺህ ሦስት መቶ ስልሳ ሰባት ተብሎ ቢሰጠን በአለኝታ የሚመጣ ሙሉ ቁጥር ናቸው እነዚህ። ስለዚህ እነዚህ እንዴት በቀላሉ እንደምንደምር አብረን ነው ያለን። ስለዚህ የምናደርገው ሁል ጊዜ የመጀመሪያው ትክክል ናችሁ፣ መጀመሪያ በቁጥር ቤት ዋጋቸው እናስቀምጣቸዋለን። ስለዚህ በዚህ መልኩ ስናስቀምጥ ሰባት ሺህ ስምንት መቶ ዘጠና ሰባትን ከጻፍን በኋላ የአንድ ቤትን ከአንድ ቤት ጋር የአስር ቤትን በአስር ቤት የመቶ ቤትን በመቶ ቤት የሺ ቤትን ደግሞ በሺ ቤት ዋጋ ማስቀመጥ ነው። ስለዚህ የአንድ ቤት ዋጋ ሰባትና ሰባት ነው። በሰባት ስር ድጋሚ ሰባትን እንጽፋለን። የአስር ቤት ዋጋ ላይ በዚህኛው በኩል የምናገኘው ዘጠኝ ነው፣ በዛኛው ደግሞ ስድስት ነው። ስለዚህ ስድስትን እንጽፋለን። በመቀጠል የመቶ ቤት ስምንትና ሶስት፣ ስለዚህ ከስምንት ስር ሶስትን እንጽፋለን። በመጨረሻም የሺ ቤት ዋጋ ሰባትና አራትን ነው የምናገኘው። በሰባት ስር አራትን እናስቀምጣለን ማለት ነው። ስለዚህ አሁን መደመር ነው። ከቀኝ ወደ ግራ አስተውሎ፣ ከዚህ አይደለም የሚጀምረው፣ ከቀኝ ጀምረን ወደ ግራ ወይም ደግሞ ከአንድ ቤት ዋጋው በመጀመር ወደ ሺ ቤት ዋጋው እየደመርን ውጤቱን በጣም በቀላሉ ማግኘት እንችላለን። ስለዚህ ሰባት ሲደመር ሰባት አስራ አራት ስለዚህ በደንብ አስተውሉ፣ አስራ አራት ከሆነ ባለ ሁለት ይሄ ነው የሚሆነው። ስለዚህ አራትን እንጽፍና ስንት አለኝ እንላለን፣ አንድ አለኝ እንላለን ማለት ትክክል ናችሁ። ስለዚህ አስራ አራት ስለመጣ አራት እንጽፈን አንድ አለኝ ብለን ቀጥለን የምንደምረው የቁጥር ቤት ዋጋ ላይ አናት ላይ እንጽፈዋለን። ስለዚህ አንድ ሲደመር ዘጠኝ አስር፣ አስር ሲደመር ስድስት አስራ ስድስት ስድስትን እንጽፍና አሁንም አስራ ስድስት አስተውሉ፣ ባለ ሁለት ሆሄ ነው። ስለዚህ የአንድ ቤት ዋጋው ነው መድሱ ላይ የሚጻፈው፣ የአስር ቤት ዋጋው ደግሞ ምን እንላለን አለኝ ብለን እናስቀምጣለን ማለት ነው። ስለዚህ አስራ ስድስት መጥቷል ስድስት እንጽፈን ቀጥሎ የምንደምረው ቤት ላይ አንድ እንጽፋለን። ስለዚህ አስራ ስድስት ነው የመጣው። ስድስት እንጽፌ አንድ አለኝ። አንድ ሲደመር ስምንት ዘጠኝ። ትክክል። ዘጠኝ ሲደመር ሶስት አስራ ሁለት። ሁለትን እንጽፍና አስራ ሁለት፣ አሁንም አስተውሉ አስራ ሁለት፣ ሁለት የአንድ ቤት ዋጋው ነው መልሱ ላይ የሚጻፈው የአስር ቤት ዋጋውን አለኝ ብለን እናስቀምጣለን ማለት ነው። ስለዚህ በዚህ መሰረት አስራ ሁለት ሲመጣ ሁለት እንጽፈን ቀጥለን የምንደምረው ቁጥር ላይ ምን እናደርጋለን? አንድ እንጨምራለን ማለት ነው። ስለዚህ አንድ ሲደመር ሰባት ስምንት በጣም ትክክል። ስምንት ሲደመር አራት ደግሞ ስንት ይሆናል? ስምንት ሲደመር አራት ስንት ነው ተማሪዎች? አስራ ሁለት ትክክል ናችሁ። ስለዚህ አሁን ሁለትን ጽፌ አንዳለኝ አንልም፣ ምክንያቱም ትክክል ናችሁ። ምክንያቱም የሚቀጥል የምንደምረው ሙሉ ቁጥር ስለሌለን ያገኘነውን ባለ ሁለት ውሄ ሙሉ ቁጥር እራሱን እንጽፈዋለን። ስለዚህ አንድ ሲደመር ሰባት ስምንት፣ ስምንት ሲደመር አራት አስራ ሁለት ይሆናል ማለት ነው። ስለዚህ ውጤታችን በዚህ መልክ ይሆናል። ስንት ነው ይሄ ሙሉ ቁጥር ተማሪዎች? በጣም ትክክል አስራ ሁለት ሺህ ሁለት መቶ ስልሳ አራት ይሆናል ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ በአለኝታና ያላለኝታ መደመር እንደምንችል በዛሬ ትምህርታችን ለማየት ሞክረን ነበረ። በጣም በአጭሩ ዛሬ ተማርነው ላስታውሳችሁ፣ የአንድ ሚሊዮን ቁጥሮች እንዴት መደመር እንደምንችል እያየን ነበር። ስለዚህ ለመደመር መጀመሪያ የተሰጡን ሙሉ ቁጥሮች በቁጥር ቤት ዋጋቸው ምን ማድረግ ትክክል ማስቀመጥ፣ በመቀጠልም ከቀኝ ወደ ግራ አስተውሎ ከቀኝ ወደ ግራ ወይም ደግሞ ከአንድ ቤት በመጀመር ወደ ተሰጠን የቤት ዋጋ ድረስ እየቆጠርን እኩል እያገኘ ነውን ወይ ደግሞ ያስቀመጥናቸው ሙሉ ቁጥሮች በቀላሉ ብቻ ለብቻ በመደመር ውጤቱን በቀላል ማግኘት እንችላለን። በመቀጠል ደግሞ ያየነው በአለኝታ ደግሞ ስንሰራ የምናገኘው ውጤት ባለ ሁለት ቶሄቆ ከሆነ የአንድ ቤት ዋጋውን መልሱ ላይ በመጻፍ የአስር ቤት ዋጋውን አለኝ ብለን በሚቀጥለው በምንደምረው ቁጥር ላይ በማስቀመጥ በቀላሉ ሙሉ ቁጥሮች እንደምንደምር አይተናል። በጣም ግልጽ፣ በጣም ጥሩ የሆነ ትምህርት ክፍለ ጊዜ አብረን እንዳሳለፍን ተስፋ አደርጋለሁ። ስለዚህ የምትሰሩትን የቤት ስራ ሰጥቻችሁ የዛሬ ትምህርታችንን እናገባድዳለን። መልመጃ የሚከተሉትን ሙሉ ቁጥሮች በቁጥር ቤት ዋጋቸው በማስቀመጥ ደም ስለዚህ፣ ተማሪዎች ይህንን በቤታችሁ ሰርታችሁ በሚቀጥለው ክፍለ እግዚአብሔር እንገናኛለን። የመጀመሪያው ጥያቄ እነዚህን ሶስቱን ጥያቄዎች ለመገልበጥ ሶስት ደቂቃዎችን እሰጣችኋለሁ። በሶስት ደቂቃ ውስጥ ገልብጣችሁ በቤታችሁ ሞክራችሁ አብረን እንገናኛለን ማለት ነው ተማሪዎች። እሺ ተማሪዎች፣ ተመልሰን ተገናኝተናል። ስለዚህ የገለበጣችሁትን አጠገባችሁ ካለ ጓደኞቻችሁ ጋር ወንድምና እህቶቻችሁ ጋር ሊሆን ይችላል ወይም የሚረዳችሁ ሰውም ካለ ከሱ ጋር ሆናችሁ አብራችሁ እንድትሰሩ ጋብዣችኋለሁ። እስካሁን አብሬያችሁ የነበርኩት እኔ መምህር ሶፎን ያስመልካሙ እባላለሁ። በቀጣይ የትምህርት ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች።